ዛሬ ሳላስበው ኢትዮጵያ የኢትዮጵያ ኑሮን ያየሁን የመሰለኝ ማለት ነው። በቃ ኢትዮጵያ የሄድኩ ሁሉ ኢትዮጵያ እዛ እዛ ያለሁን ያክል ነበር የተሰማኝ ማለት ነው። ያው እንደምታያቸው በቃ ልክ ሁሉ ነገሩ ሀረካት ሁሉ ምናምን በቃ እኛ እህል ለዶሮቻችን እንደምንሰጠው እንደዛ በቃ የዛይና አይነት ስሜት ሁሉ ነበር የተሰማኝ ማለት ነው። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንዲሁም ክርስቲያን ወንድሞችን ሰላም ብያለሁኝ። አላህ ሰላማችሁን ብዘት ይትርፍርፍን አላህ ያድርግላችሁ። አላህ ከክፉ ነገር አላህ ይጠብቀን፣ ወጥቶ ከመቅረት አላህ ይጠብቀን ማለት ነው። እና ውዶች የዛሬ እንደምታየው ዘናፈታ ብዬ በገጠር ዘና ፈታ ብዬ ነው ያልኩት የዛሬ ውሉየን በቃ አካፍላችሁን ብዬ ለአሁን አላካፍላቸውም ብዬ በቃ ከአባቴ ጓሮ ሁሉ ያለው ሁሉ የመሰለኝ በቃ የሀገራችን ኑሮ የመሰለኝ። በቃ የዛሬው ውሎ ምን ብዬ ልንገራችሁ? በምን ልግለጸው? ደስታ ብቻ ይምር እንደዚህ እንዴት አባቱ እንደሚያምር። በቃ ከሀገራችን ክረምት ላይ ይሆን ሲሆን እንደዚህ የሆነ ፈዋፍ እንድሽ እንደሚለው በቃ የዛን የዛን ስሜት ሁሉ ነበር የመጣልኝ ማለት ነው፣ እና እንደምታዩት ያው ዘና ፈታ ብዬ የዛሬው ውሎዬ መጣሁ ማለት ነው። ዶሮ ሳይ ውዬ ወፎቹን ሳይ ውዬ መዝራት ስጎበኝ እንጂ ብቻ ምን ብዬ ልገራቸው በጣም ደስ የሚል ነበረ። እና በቃ ለምን ለቤተሰቦችም ደግሞ እንደዚህ አድርጌ አላሳያቸውም አልኩኝ። ና ያ እንደምታዩት እንደዚህ አድርጌ የሸላችሁ መጥጫ ለሆኝ ማለት ነው እና ወዶት ይ በቃ እንደው ስታወት እንደዚህ ድባቡ ምናምን ያረቤ በቃ ሀገራችን በቃ እኔማ ሄጄ ከሀገር ሄጄ በቃ ዶሮ አርቢ የሚሆን ማለት በቃ እነ ምናምን ነገር የዛን አይነት ስሜት ነው የተሰማኝ ማለት ነው። እና እንዴት አባቱ ያበደ ነው! እንደዚህ ደስ አንዳንዴ እንደዚህ ወጣ ብሎ መዝናናትም አንድ ደስ የሚል ነገር ነው ማለት ነው። በቃ የሀገራችን ኑሮ ዶሮችን ምናምን የራህማን እና ወንዶች የላይክ ሰብስክራይብ እያደረጋቸው አበረታቶኝ ማለት ነው። እኔም የማዳም ቅመም እህታችሁ ነኝ። አላህን ደግሞ ከሀማማ ጠባላህ ያወጣን ሁላችንንም አላህ ረዚቃችንን በሀገራችን አድርጎልን ማለት ነው። ከቤተሰቦቻችን ጋር ዘና ፈታ የምንሆንበትን በሀገራችን በተወለድንበት ባደግንበት እኛም አላህ ለሀገራችን አላህ የሚያበቃን አላህ ያድርገን እና ወዶች ይ ያው እንደምታዩት እንደዚህ ዘና ፈታ ብዬ መጥቼላችኋለሁኝ ማለት ነው እና ላይክ ላይክ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁኝ እስኪ በዚህ ቪዲዮ አብሽሪ አብሽሪ በሉኝ ማለት ነው። እና አብሽሪ እና አበረታታ ሻሊ ያላችሁ አበረታትኝ ሰብስክራይብ እያደረጋችሁ ማለት ነው። ያው እንደምታውቁት ይሄን ትዝታ ትዝታ በቃ እንዴ የገጠር ልጅ መሆን መታደል ነው ምናምን ብለን የምናስታውስበት እንዴ ደሆነ ላቸው የመጣሁት ማለት ነው። ያ ረህማን ብቻ ደስ ሲል የውስጥ ኪንዳ ያቸው ሲያማምሩ፣ ያ ረቢ እኔማ ከነዚህ በቃ ተሰዱኝ ከዚህ ሁሉ ከመጥ ሁሉ እስከምን ማለት ነው። በቃ አልተሰዱኝ ብያለሁ፣ አትሰዱኝ ሁሉ ብያለሁ። ማለት እንደዚህ ከዚህ ከነዚህ ማን ይወልይ በቃ የሀገራችን ሆኖም እያልኩኝ እንደዚህ እያልኩኝ ውዬ መጣሁኝ ሆኝ ማለት ነው። ወደች እና አበረታቱኝ። እኔም አንዱ ዶ አንዴ ትንሽ ይሄር ነበር ያው አልተሳካልኝ ሆኖ ነበረ ማለት ነው። ያው እንግዲህ እንደምታየት እንደዚህ ነበር የዛሬ ውሎ።